156,000 የህዝብ ቁጥርና 171 ስኩዌር ኪሎ ሜትር ስፋት ያላት ትንሿ ሀገር ኩራሳው በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ ከጫፍ ደርሳለች። በቀድሞ የኔዘርላንድ ብሔራዊ ቡድን አሰልጣኝ ዲክ አድቮካት የምትመራው የካሪቢያን ሀገሯ ዛሬ ሌሊት ከሜዳ ውጭ ተጉዛ ከጃማይካ ጋር በምታደርገው ጨዋታ አንድ ነጥብ ማሳካት ከቻለች በቀጥታ ማለፏን ታረጋግጣለች። ይሁንና አድቮካት በዛሬው ጨዋታ ቡድናቸውን አይመሩም። የ78 ዓመቷ አሰልጣኝ ከቡድኑ ጋር አብረው ወደ ኪንግስተን ቢጓዙም በቤተሰብ ጉዳይ ምክንያት ወዲያውኑ መመለሳቸው ተዘግቧል። ኩራሳው ጥረቷ ከሰመረላት ከአይስላንድ ቀጥሎ በዓለም ዋንጫው የተጫወተች በህዝብ ቁጥር ትንሿ ሀገር ትሆናለች። ከቬንዙዌላ 37 ማይል ርቀት ላይ የምትገኘው ኩራሳው የኔዘርላንድ የቀድሞ ቅኝ ግዛት ናት። አሁንም የኔዘርላንድ መንግሥት አካል ናት። ነገር ግን ራሷን የቻለች ሀገር እንጂ ግዛት አይደለችም። ከ10 ዓመት በፊት በፊፋ የሀገራት የደረጃ ሰንጠረዥ 150ኛ ላይ ተቀምጣ የነበረችው ኩራሳው በዚህ ጊዜ ወደ 82ኛ ከፍ ብላለች። በሜክሲኮ ካናዳና አሜሪካ በጋራ በሚሰናዳው የ2026 የዓለም ዋንጫ የተሳታፊ ሀገራት ቁጥር ከ32 ወደ 48 ከፍ ማለቱና አዘጋጅ ሀገራት ያለማጣሪያ በቀጥታ ማለፋቸው ለኩራሳው በረከት ይዞላት መጥቷል። የዲክ አድቮካት ቡድን በማጣሪያው ካደረጋቸው ዘጠኝ ጨዋታዎች በሰ ተግባቱ አሸንፏል። ካለፉት ሶስት ጨዋታዎች ሰባት ነጥብም ሰብስቧል። በጥቅምት ወር ጃማይካን በሜዳው አስተናግዶ ሁለት ለባዶ ካሸነፈ በኋላ ከትሪንዳድና ቶባጎ ጋር አንድ ላንድ ተለያይቷል። የዘጠነኛ ዙር ግጥሚያውን ባለፈው አርብ ከሜዳ ውጭ ከቤርሙዳ ጋር አድርጎ ሰባት ለባዶ በሆነ ሰፊ ውጤት አሸንፏል። ኩራሳው በመጨረሻው ዙር ዛሬ በአንድ ነጥብ ከምትበልጣት ጃማይካ ጋር ነው በኪንግስተን የምትጫወተው። ሀገሪቱን ለዓለም ዋንጫው ለማሳለፍ ከጫፍ የደረሱት አሰልጣኝ ዲክ አድቮካት እጅግ የዳበረ ልምድ ካላቸው አንጋፋ አሰልጣኞች መካከል አንዱ ናቸው። የ78 ዓመቱ አድቮካት ከዚህ ቀደም የኔዘርላንድ ብሔራዊ ቡድንን በሶስት አጋጣሚ ተቃዋሚዎች አሰልጥነዋል። አውሮፓዊት ሀገር በ1994 የአሜሪካ አለምዋንጫ እስከ ሩብ ፍጻሜ ድረስ የገሰገሰችው በዲክ አድቮካት እየተመራች ነበር። ኔዘርላንዳዊው የተባበሩት አረብ ኤምሬቶች፣ የደቡብ ኮሪያ፣ የቤልጅየም ሩሲያ፣ ሰርቢያና ኢራቅ ብሔራዊ ቡድኖችንም አሰልጥነዋል። የደቡብ ኮሪያን ብሔራዊ ቡድን በ2006ቱ የጀርመን አለምዋንጫ ጥሎ ማለፍ ውስጥ እንዲገባ ማስቻላቸው ይታወሳል። አድቮካት በክለብ ደረጃ ፔስቪ፣ ሬንጀርስ፣ ዜኒስ ሴንት ፒተርስበርግ፣ ሰንደርላንድና ፌኖርድን አሰልጥኗል። የኩራሳውን ብሔራዊ ቡድን የተረከቡት በጥር 2024 ነበር። በሀገሪቱ የእግር ኳስ ፌዴሬሽንና በተጫዋቾች መካከል ከክፍያ ጋር በተያያዘ የተፈጠረው ውዝግብ በንግግር ከተፈታ በኋላ የ2026 የዓለም ዋንጫን አልማ ነው ኩራሳው አንጋፋውን አሰልጣኝ የቀጠረችው። ውጥናቸው የሚሳካ ከሆነ በዓለም ዋንጫ ቡድን የመራ በእድሜ አንጋፋው አሰልጣኝ ተብለው ስማቸው በታሪክ መዝገብ ላይ ይሰፍራል። በ71 አመታቸው የግሪክ ብሔራዊ ቡድንን እየመሩ በ2010 የደቡብ አፍሪካ ዓለም ዋንጫ ላይ የተሳተፉት ኦቶሪ ል ግን የአንጋፋነት ክብረ ወሰኑን የያዙ አሰልጣኝ ናቸው። ኩራሳው በኔዘርላንዳዊ አሰልጣኝ ከመምራቷ ባሻገር 22ቱ ተጫዋቾቿ በኔዘርላንድ ሀገር የተወለዱ ናቸው። እነዚህ ተጫዋቾች አይወለዱባት እንጂ የቤተሰቦቻቸው የዘራረግ የሚመዘዘው ከካሪቢያን ደሴት ሀገሯ ነው። ስብስቧ የሮተራሙን አማካኝ አርጃኒ ማርታ፣ የሚድልስቦሮን አጥቂ ሶንት ጃሃንሰን እንዲሁም አሁን ላይ በሼፊልድ ዩናይትድ የሚገኘውን የቀድሞ የማንቸስተር ዩናይትድ አማካኝ ታሂት ቾንግን ጨምሮ በአውሮፓ ሊጎች የሚጫወቱ በርካታ ተጫዋቾቿን የያዘው ነው። ምንም እንኳ ኩራሳው ነጥብ መጋራት በቀጥታ ለማለፍ በቂዋ ቢሆንም የተሻለ የማሸነፍ ቅድመ ግምት የተሰጣት ግን ለጃማይካ ነው። በቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ስቲቭ ማክላረን የምትመራው ጃማይካ በታሪኳ ለሁለተኛ ጊዜ በዓለም ዋንጫው ለመሳተፍ ትጫወታለች። 1998 የፈረንሳይ ዓለም ዋንጫ ለመጀመሪያ ጊዜ የተሳተፈችበት ነው። በዛሬው ጨዋታ ማን የሚሸነፍ ማን የኮንፌዴሬሽኖች ጥሎ ማለፍ ውስጥ ገብቶ ሁለተኛ እድሉን መሞከር ስለሚችል ብዛም ለጫና አይዳረግም።